ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበግደ የዩትብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበግደ የሚለውን የዩትዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ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 ቀጣዩ ወሬያችን የሚሆነው አርሰናልን በተመለከተ ነው። አርሰናልን በተመለከተ ሚዲያው እና ፐንዲት የሚባሉት ሰዎች ትኩረት ያልሰጡብን ጉዳይ አለ አሉ። የአርሰናል ሰዎች ናቸው ይህንን የሚሉት እንጂ ጎበዞች ነን። አርሰናልን በተመለከተ ሊነገር ሲገባው ያልተነገረ ነገር እንዳለ ፊል አድርገሻል? አንች አላረኩ እውነት፣ እኔ በጣም እንደ ብዙ ነገሩ እንደታየ ነው የሚገባኝ ግን አርሰናሎች፣ ትኩረት ያልተሰጠልን ነገር አለ። የእኛ ነገር ገብቷችኋል ወይ? እስኪ ስታትስቲክሶቹን አውጡና እዩ። ከእኛም ቋት ይሁን ከኦብታ ቋትም ቢሆን አውጡና እስኪ ስሙት፣ እዩት፣ ከዛ እሱን አናላይዝ አድርጉት እስኪ የሚል ነገር ነው የሚያነሱት። የእውነት ለመናገር አርሰናል በነገራችን ላይ የጥቅምት ወር የእንግሊዝ ፕሪሚየር ሊግ ኮከብ አሰልጣኝ ገና ሊመረጥ ነዋል። እጮቹን አይተሻቸዋል? አርቴታ አሞሪም እንዳሉ አይቻለሁ አሁን አርቴታ ካላሸንፈስ አይገርምሽም? ይገርመኛል። ለምን? ምክንያቱም የጥቅምት ወር ላይ ትናንት ስናነሰው አልነበር? በሪከርድ ደረጃ በእንግሊዝ እግር ኳስ ታሪክ እንኳን ሆኖ ማያውቅ ነገር ነው ያደረገው። በጥቅምት ወር ስድስት ጨዋታዎችን አድርገው ስድስቱንም አሸንፈው በዛ ላይ ደግሞ ምንም ጎል ሳያስተናግዱ አዎ ስድስት ጨዋታ ተጫወቱ፣ ጥቅምት ወር ላይ ስድስቱንም አሸነፉ፣ አስራ ሁለት አገቡ፣ ምንም አልገባባቸው። ስድስት ተጋጣሚዎቻቸውን አስራ ሁለት ለዜሮ ያሸነፉበት ውጤት ነው የተመዘገበ። ይሄ ማለት በአማካይ በአንድ ጨዋታ ሁለት ጎል እያገባ ነው የሄደው አርቴታና አርሰናል ማለት ነው። የጥቅምት አበባ ይሏቸው ነበር አይደለም? አርሰናሎችን በጥቅምት በደንብ ነው ያበቡት በዚህኛው ጥቅምት ስድስት ተጫውተሽ ስድስቱን ማሸነፍ እና ምንም ጎል ሳይቆጠረብሽ መቅረት በጣም ትልቅ ስኬት ነው እና አርቴታ ይህንን ክብር ሊያገኝ ይገባዋል። ነው ማንቸስተር ዩናይትድን በመለወጥ አሞሪም በጣም ጥሩ ስራ ሰርቷል። ጥቅምት ላይ አሞሪምም አይገባውም ልልሽ አልችልም። አይ አይቻልም። አዎ ሁልጊዜም የሚለካው ነገሩ በጨዋታ አሁን እንደቆጠር ነው፣ ስድስት ተጫወተ ስድስቱን አሸነፈ ምናምን በሚለው ብቻ አይደለም፣ ከየት ወደ የት ወሰደው የሚለው አብሮ ይታያል። ባይዘወይ እሱ ሚዛን ሊደፋለት ደግሞ ይችላል። ግን ቁም ነገር ነው የወሩ ኮኮ ምናምን መባል። አዎ በጣም ትልቅ ትኩረት ይሰጡታል። እውነት አዎ፣ እንደውም ባለፈው በጣም ገርሞን ስናነሳ የነበረው የኬቨን ደብሮይነ ነው የወሩ ኮከብ ተብሎ አያውቅም። እንደዚህ ተብሎ አሁን እንደዚህ ትልልቅ ተጫዋቾች ሆነው በየጊዜው ያንን ሽልማት የሚወስዱ የሚመስሉን አሉ፣ ግን ያንን ደግሞ ያላገኙ አሉ። እና ትኩረት ይሰጡታል ብዬ ነው የማስበው። እንዲሁ እንደዚም ብሎ እንደ እንደቀላል ነገርም አያልፉትም። እኛ ስንቴ ምን አልኩ ምንም፣ ምን ነበር አይተሻል? ምን አልኩ ምንም አላልኩም ምንም አላልኩም። አሁንስ በዛ ምናምን አላላችሁ አዲስ አበባ መዘጋጃ ቤት እየሰራ ነው። አዲስ አበባ ከተማ አስተዳደር ዘጠና ስድስት ነጥብ ሶስት ልፎልል ወይ ስቅርብኝ ለማንኛውም ግን ይህንን ክብር አርቴታ ሊያገኘው የሚችልበት እድል በጣም ሰፊ ነው። ታዲያ የአርሰናል ሰዎች በሚዲያ አልተነገረም፣ የእግር ኳስ ባለሙያዎችም ትኩረት አልሰጡትም የሚሉት ጉብዝናቸው ምንድን ነው ስንል ለምሳሌ የአርሰናልን አቬሬጅ የሚባለውን ወይም አማካኝ የሚባለውን የዲፌንሲቭ ላይን በጣም ገርሞኛል። እኔም እውነት ለመናገር እንደዚህ መሆናቸውን አላቅም። በፕሪሚየር ሊጉ ታሪክ አንደኛ ነው። በዘንድሮ የውድድር አመት በፕሪሚየር ሊጉ ታሪክ ሃይስ ዲፌንሲቭ ላይኑን አቬሬጅ ያለው አርሰናል ነው። ከራሱ የገብ ክልል 5198 ወይም 52 ሜትር ርቆ ነው መከላከል ስራው የሚጀምረው ምን እንደዚህ ሆኑን አላውቅም። ፊል አደርገዋለሁ። ሀምሳ ሁለት ሜትር ከግማሽ ሜዳ በላይ ማለት ነው። ያው እንዳይሞከርባቸው ያደርጋል ስንል አንዱ ይሄ ነው። አንዱ ይሄ ነው። አዎ፣ ግን ይሄ ይነሳ ነበር እኮ እኛም ፕሮግራም ላይ እናነሳዋለን። ሀምሳ ሁለት ሜትር መሆኑ ነው። ሜትሩ ሳይሆን ሂደቱን ግን ግን አይታችሁልን አለ የሚለውን እነሱ ሀምሳ ሁለት ሜትር መሆኑን ነው። እሺ። እና እኔም በቃ አርሰናል ጎል ለማስተናገድ አንድ ነገር ሆኖ ግን ሌላ ደግሞ ብለን የምናነሳው ነገር አይሞከርበትም፣ እንዲሞክሩም እድል አይሰጥም። ያ ደግሞ የሚሆነው ወደ አርሰናል የግብ ክልል እንዲጠጉም ስለማይፈቅድ ነው። እንዲጠጉም እድሉ ጠባብ ነው። በጣም በጣም የገረመኝ ቁጥር ነው። ሁለተኛ የአርሰናል ተጋጣሚዎችስ፣ ስቲ የእነሱስ አርሰናልን በሚገጥሙበት ጊዜ የሚያመጡት ኦፖነንቶቻቸው አቬሬጀው ሰላሳ ስምንት ነጥብ ስምንት ሜትር ነው። ይሄም ማለት አርሰናልን በሚገጥሙበት ጊዜ ላለመሸነፍ የሚጫወቱ ወይም መከላከልን እንዳው አማራጭ ነገር የሚያዩ ናቸው ነው። መከላከል ይሻለኛል ከአርሰናል ጋር ሲጫወት የሚል አይነት ስሜት አላቸው የሚለውን ነገር ያሳያል። ይሄ ከሆነ በኋላ ሌላው የአርሰናል ቁጥር ይነገርልን ብለው ስለ አርሰናል የሚያወራው ዌብሳይት ላይ የወጣው ነገር ምንድን ነው የሚለው ሦስት መቶ ሃያ ጊዜ በተቃራኒ የግብ ክልል ውስጥ ኳስ እንደነካስ ታውቃላችሁ? ያርሰናል 320 በዘንድሮ የውድድር ዓመት በተቃራኒ የግብ ክልል ውስጥ ይሄንን ያህል ኳስ የነካ ሌላ ክለብም የለም። በደረጃ ሰንጠረዥ ብቻ አይደለም አንደኛ ይሆን ነው። ከቆሙ ኳሶች ብቻ ጎል ያገባሉ ምናምን አትበሉን። የጎል ያልገባብን ምክንያት አሁን በተጠቀሰው ምክንያት ነው። ተጋጣሚዎቻችን ላይ ግን ጎል እያገባንና ሙሉ ሶስት ሶስት ነጥብ እየወሰድን ያለ ነው። እነሱ ከአርሰናል ጋር ሲጫወቱ መከላከልን ቅድሚያ ሰጥተው ለመከላከል ምርጫ ይዘው ወደ ሜዳ እየገቡም ጭምር ነው። ኢንክሉዲንግ ይላሉ ማንቸስተር ሲቲ አላሉ። አስተውልሻል? ማንቸስተር ሲቲ እና አርሰናል አቻ የወጡበት ጨዋታ ላይ

ብሎ ራሱ እንዲፌንድ አድርጎ አምኖ በቃ ምንም አላረኩም። እንደዚህ ነው እንደዚህ ነው ሃላንድ ራሱ ሲከላከል የነበረ ሃላንድማ ሁሌም የሚከላከል ግን እሱ ተቀይሮ ወጣ እንጂ ተቀይሮ ወጥቶ የሚያስገባቸው በሙሉ የተከላካይ በቃ ይህንን ውጤት አድኑ ተብለው ሚሽን የተሰጣቸው ሰዎች ነበሩ። እና ከስንት አንዴ ባረገው ምናምን ብሎ አስተያየት የሰጠበት እንደዚህ እንደዚህ ነው። ክለቦች አርሰናልን ሲገጥሙ የሚገጥሙት እንደዛ ሆኖ ነው እያሸነፍን ሙሉ ሶስት ነጥብ ይወሰድን በደረጃ ሰንጠረዡ የመጀመሪያውን ቦታ የያዝነው በዚህ ሁሉ ጥረት መሆኑን አይታችሁታል ወይ? እና በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ይህንን ያህል ኳስ በተጋጣሚ የግብ ክልል ውስጥ የነካ የለም። ስለዚህ ሀይስ ዲፌንሲቭ ላይን ያለን እኛ ነን። ብዙ ጊዜ የተጋጣሚ የግብ ክልል ውስጥ ኳስ የምንነካው እኛ ነን። እዛ ጋር እንደርሳለን። ምንም እንኳን ወደ 39 ሜትር አካባቢ ዲፌንሲቭ ላይ ናቸውን ዘርግተው የሚጫወቱ ቢሆንም ተቃራኒ ቡድኖች ብለው ያነሳሉ እና ወደ ሶስት አንዳንድ ቡድኖች አለው። ለምሳሌ እንደዚህ ባለ የመከላከል ሜንታሊቲ ሳይሆን አጥቅተው ለመጫወት አጥቅቼ ተጫውቼ አርሰናልን ማሸነፍ እችላለሁ ያሉ ክለቦች አሉ። የእነሱ ዕጣ ፈንታ አራት ጎል ማስተናገድ ሆነ። እነሱ ናቸው ሶስት ጎል አገባንባቸው፣ አራት ጎል አገባንባቸው። ዘግተው የተጫወቱትም አልተረፉም፣ ጎል ገብቶባቸዋል፣ አራት አይሁን እንጂ ይሄንን ጉብዝናችንን ግን ሚዲያው ደጋግሞ አልነገራችሁም። እንደዚህ በቁጥር ተደግፎ አልተነሳም። በቁጥር ተደግፎ ግን ሀሳቡ ግን በደንብ የተብላላ ይመስለኛል። በደንብ ነው የአርሰናል የመከላከል አቅም ከየት ጀምሮ የት ድረስ ነው የሚዘልቀው የሚለውን በተመለከተ የተለያዩ ሀሳቦች ተሰጥተዋል። እንደውም ትልቁ የአርሰናል ኳሊቲ በዘንድሮ የውድድር ዓመት ይሄ እኮ ነው። በዘጠኝ ጨዋታ ሶስት ጎል ራሱ እስካሁን በአድናቆት መልክ የሚነሳ ነው በፕሪሚየር ሊጉ ማለት ነው። ስለዚህ ይሄ የአርሰናል ትልቁ ጥንካሬና እንዲሁም ደግሞ ለዘንድሮ የውድድር ዓመት ለስኬት ለዋንጫ ስኬት እንዲታጭ ካደረጉት ነገሮች መካከል አንደኛው ነው የእሱ ብቻ ጥንካሬ ብቻ ሳይሆን ከሌሎቹ ተፎካካሪዎቹ ጋር በዚህ ረገድ ያለው ልዩነት ደግሞ በጣም ሰፊ መሆን ያስገርመኛል። ይ አንደኛ ያው በቃ አርሰናል ጠንካራ ነው፣ መከላከል ላይ የሚሰራቸው ስራዎች በጣም ይገርማሉ ተብሎ ይነገራል። ግን ሌሎቹ ተፎካካሪዎቹ እነ ሊቨርፑል እነ ማንቸስተር ሲቲ በመከላከል ላይ ያላቸው ሂደትስ ምን ይመስላል? አቅሙስ ምን ይመስላል ብለህ በንጽጽር ላስቀምጠው ብትል ጋፑ የሚሰፋ ይመስለኛል። ሰዎች አሁን አሁን እነሱም ራሱ ይታወቅልናል አሉ ያልኩሽ ይሄ ሶስት መቶ ሀያ በላይ ኳሶችን በተጋጣሚ የግብ ክልል ውስጥ ነክተናል፣ ሲሉ እንደዚህ ባለ ጉብዝና ሁለተኛ ደረጃ ላይ የሚቀመጠው ክለብ ከአርሰናል ሶስት መቶ ሀያ በአርባ ዘጠኝ ያንሳል። ጋፑ ሰፊ ነው። በእኛ ጉብዝናና በሚከተሉን ክለቦች መካከል ያለው ጋፕ ሰፊ ነው፣ ግን ሚዲያው ይህንን ነገር አልነገራችሁም እያሉ ነው። እና በዚህ ሂደት ውስጥ ደግሞ በጣም የሚያደንቋቸው ተጫዋቾች አሉ። ለዛ አግዝ ሆናል የሚሏቸው ቦካዮ ሳካ፣ ኢብሪጄ ይዜ፣ ቪክቶሪዮ ኮሮሽ፣ እነዚህ እነዚህ ተጫዋቾች ሲንግላው ተደርገው መነሳት አለባቸው። ያሁም ደግሞ የተጫዋቾች ጉዳት በተደጋጋሚ እያጋጠመን የመጣ ነው ይላል። ሌላው የቦካዮ ሳካ አስተያየት ነው። ትንሽ ረጋ የሚል ነገር አስቀምጧል። እሱ ይሄ ጥቅምት ላይ ስለ ሻምፒዮንነት ምናምን ምናምን ማውራት የፈለገም የመረጠም አልመሰለኝ። የሚጠበቅም ነው ብዬ ነው እኔ የማስበው። ከነሱ ከተጫዋቾቹ እና ከአሰልጣኙ አርቴታም ቢሆን አሁን ተነስቶ እኛንን ዘንድሮ ሻምፒዮን ዋንጫ መንበላው ምናምን የሚሉበት ወቅት ነው ብዬ አላስብም። ተጫዋቾቹም ይሄን ስሜትም ቢኖራቸውም እንኳን እርስ በርሳቸው ያወሮታል ብዬ ነው የምገምተው። ይሄኛው ስሜት ቢኖራቸውም እንኳን ግን ሚዲያ ላይ ወጥቶ እኛንን በቃ ማንም አይነካንም ከዚህ በኋላ የሚል የዋንጫ ማንሳታቸውን የሚያረጋግጥ አስተያየት መስጠት ግን አለባቸው ብዬ አላምንም እኔ። አሁንም አሁንም ድረስ ገና ዘጠኝ ጨዋታ መደረጉን ሁሌ ያስበዋል ለሌሎቹም ክለቦች ማለት ነው ለሊቨርፑልም፣ ለማንቸስተር ሲቲም፣ ለማንቸስተር ዩናይትድም፣ ለሁሉም ገና ዘጠኝ ጨዋታ ነው የተደረገው። ስለዚህ የሚቀረው የሚበልጠው ቀጥሎ የሚመጣው ነው። አሁን እስካሁን ያየናቸው ጥንካሬዎች አሉ፣ ይቀጥላሉ ብለን የምንገምታቸው ኳሊቲዎች አሉ። ግን ደግሞ ሁሌም ግምት ውስጥ መግባት አለበት ብዬ የምናገረው እና ማስበው ለራሴ የዘጠኝ ጨዋታ ጉዞ መደረጉን ነው ስለዚህ ብዙ ነገር ሊቀያየር የሚችልበት እድል ይኖራል ለሚለው ሀሳብን ቦታ መስጠት አሪፍ ነው አው ያ እድል አለ ያ ግምታዊ የሆኑ ነገሮችን ነው ልናስቀምጥ የምንችለው አሁን አንድ ቦልድ የሆነ ፋክት ልንገርሽ ለምሳሌ በተወሰነ የውድድር አመት ሚያዝያ ላይ አርሰናል በስምንት ነጥብ ልዩነት ይመራ ነበረ ሚያዚያ ላይ ስምንት ነጥብ ከመራሽ ኢሶልሞስ ግንቦት ላይ ስለሚያልቅ የውድድር አመቱ ኢሶልሞስ ደን በቃ ጨርሰሻል ስራሽ አይነት ስሜት ነው ያል እንደዚህ ያለው ስሜት አሁን ላይ ለተፈጠረ የአራት ነጥብ ልዩነት ወይም አሁን ላይ ለተፈጠረ የስድስት ነጥብ ልዩነት አሁን ገና ጥቅምት ላይ ሆነሽ የልብ ልብ ከተሰማሽ፣ ያኔ ሚያዝያ ላይ ሆነሽ ግን የስምንት ነጥብ ልዩነት ፈጥረሽ ስጋት ላይ ከነበርሽ የሆነ የተለወጠ ነገር አለ። እኔ ይህንን መርሳት የለበትም ነው በዚህ ጉዳይ ላይ አስተያየት የሚሰጥ ሰው እምለው። ያኔ መስጋታችን ልክ ነው አሁን ልበል ሙሉ መሆናችንም ልክ ነው ነው ምለው ኔ በአርሰናል ላይ ለምንድን ነው ያን የምንሰጋው? አርሰናል ጥሩ እየመጣ ቢሆንም የሲቲ ማቅም ያስፈራ ስለነበረ ነው። ሲቲ እንደማይሳሳት ለመገመት በጣም ብዙ መነሻዎች ነበሩ። ያን ጊዜ የማይሳሳት ሲቲ እንደነበረ ሁላችንም እናስታውሳለን። ከዛ ድንገት አርሰናል ሲያደናቅፈው፣ ኦፍኮርስ የስምት ነጥብ ልዩነት ሲባል ማንቸስተር ሲቲ አንድ ተስተካካይ ጨዋታ ምናምን ነበረው ስለዚህ እሱን ሲያሸነፍ አምስት ይሆናል። ከዛ በኋላ አርሰናል የሆነ ነገር ሲሳሳት ሲቲ ግን አልሳሳት ሲል ከዛ ነጥብ ልዩነት ተነስቶ ሲቲ በልጦት ዋንጫ የወሰደበት አጋጣሚ አለ። አሁን ግን ሁለት ነገሮች ተቀይረዋል። አንድ አርሰናል በጣም ጠንክሯል፣ ያኔ ከነበረው በላይ ጠንክሯል። ዘንድሮ ከባድ ነው አርሰናልን ማሸነፍ የሚል ስሜትን የሚፈጥር ፐርፎርማንስ፣ ሶሊዲቲ፣ አሁን የምንጠቅሰውን አይነት ዲፌንሲቭ ላይ ናቸው። በጣም በጣም በጣም በጣም ከባድ ያደርገዋል አርሰናልን ማሸነፍ። ሁለተኛው ነገር ማንቸስተር ሲቲ ላይ በበፊቱ መጠን መተማመንም ደግሞ አልችልም። ሁለቱ ሲዛመድ ሁለቱ አንድ ላይ ሲመጣ ደግሞ ጉልበት ይሰጥሻል እንደ ልብሽ ልትናገሪ ልክ ነው። ሂሳባዊ ነገር ነው። አሁን አንቺ ያነሳሽው ሂሳባዊ ነገር ነው። ማንም ከዚህ ሀሳብ ጋር ሊጣል አይችልም። ገና ሀያ ዘጠኝ ጨዋታ አለ የተጫወቱት ገና ዘጠኝ ጨዋታ። በሀያ ዘጠኝ ጨዋታ ውስጥ በጣም ብዙ ነገሮች ሊዘበራረቁ ይችላሉ። ተይውና ሀያ ዘጠኝ ጨዋታ የመጀመሪያዎቹ አምስት ጨዋታዎች ላይ እኮ አርሰናል ከሊቨርፑል በአምስት ነጥብ ያንስ ነበረ። ከዛ በኋላ በመጡት አራት ነጥብ አራት ጨዋታዎች እኮ ነው እንደገና ተቀያይረው አርሰናል ሊቨርፑልን የአምስት ነጥብ ልዩነቱን አጣፍቶ እንደገና በሰባት ነጥብ የበለጠው። ዊዝን ፎር ጌምስ እኮ ነው የምልሽ። ስለዚህ በአራት ጨዋታ ውስጥ እንደዚህ አይነት መዘበራረቅ ካጋጠመ በሀያ ዘጠኝ ጨዋታ ውስጥ ከዚህ የበለጠ መዘበራረቅ ሊያጋጥም ይችላል። አይ ነው ይገባኛል። እንደዛ የሚያስገምት ነገር ግን አለኝ ወይ? ሊቨርፑል አምስቱንም አሸንፎ አርሰናል በሊቨርፑል ተሸንፎ ከሲቲ ጋር አቻ ወጥቶ በሊቨርፑል አምስት ነጥብ ተበለጠ በምንልበት ሰዓት ላይ ሊቨርፑልን አያሳምንም እያልን እናውራ ነበረ። የሊቨርፑልን ፐርፎርማንስ ኮንቪንሲንግ አይደለም። ሊቨርፑል እንደው እያሸነፈ ነው እንጂ እያሸነፈን ቢሆን ወደ ጥንካሬው ከሄደ ምናምን ስንል ጭራሽ አራት ጨዋታ በመደዳው ተሸነፈ። እያሸነፈ ምንሰጋበት ነበር አርሰናል እያሸነፈን እየሰጋውበት አለ። እኔም እንደው ማየት ማን ያደርገዋል ብዬ የምጠይቀው ራሴን የምጠይቀው ጥያቄ ግን ማነው አሁን አርሰናልን የሚያሸንፈው የሚል ጥያቄ ነው ይመጣብኝ። ይሄ ሁሉ ቡድን ቀልድ አደለም እኮ ቻምፒዮንስ ሊግ ሶስት ተጫዋቶች ሶስቱን ማሸነፈሽ ግን ምንም ጎልስ አይገባብሽ፣ ኦክቶበር ላይ ስድስት ተጫዋቶች ስድስቱን ማሸነፈሽ ግን ጎልስ አይገባብሽ፣ በፕሪሚየር ሊግ ዘጠኝ ተጫዋቶች ሶስት ጎል ብቻ ገብቶብሽ በስድስቱ ጎል ሳታስተናግጅ ከዚህ ጥንካሬ ወሬ ቲወጭና ደግሞ ስለ ማንቸስተር ሲቲ ኤኒቲንግ ካን ሀፕን፣ የነ ማንቸስተር ሲቲ ጉብዝና አለ ሊኖር ይችላል። ጉብዝናቸው ግን ይሄ ኖር መደበኛው ጉብዝና ነው፣ ማንም ሊገጥመው የሚችል አይነት ጉብዝና አለ። ኤክስትራኦርዲናሪ የምትዩ ለየት ያለ ነው የነዚህ ደግሞ ምናምን የምትዩ አለ አይደል፣ ከተወሰነ አመት በፊት ስለ ሲቲ ይሰማን የነበረው አይነት የጉብዝና አይነት ሲቲ ላይ አሁን አለ ብያ አላምንም። ኤኒቲንግ ካን ሀፕን ሊቨርፑል ላይ ቼልሲም ላይ እንዳየሽው ነው። መጡ ስታያቸው ደግሞ ወጡ። ወጡ ስታያቸው ደግሞ ደግሞ ይመጣሉ። እንዲህ ባለ ኦኔንድ ኦፍ ላይ ያሉ ክለቦች ምንም ኦፍ የመሆን ምልክትም ፍንጭም ከማይሰጠው ከአርሰናል ጋር ሳወዳደራቸው ከበፊቱ በተለየ መንገድ ልበ ሙሉ ቢሆን ይፈረዳሉ ወይን? ጥያቄ ጥያቄ። እኔ በዚህ መንገድ ነው የማስበው ገና ነው። አሁን በሂሳብ ስለይ ስለ ሂሳብ ስለመደመር ስለስለመቁጠር ጨዋታውን ምናም ከሆነ ልክ ነው። እኔ ግን በሱ መታሰር አልፈልግም። እኔ በማየው ነገር ላይ ነው መመሰረት። ምናየው? አየው የአርሰናልን ጥንካሬ፣ ምን አየው የሌሎቹን ድክመት፣ ይሄ ወጣ ገባ የሆነውን አቋም አየው። እነሱ በዚህ የሚቀጥሉ ከሆነ እሱም በዚሁ የሚቀጥል ከሆነ አዲዮስ፣ በቃ ምንድን ነው ምንም። ይህንን ለማለት አቅም የሚሰጠኝ ይሄ ነው ነው ምልሽ፣ ግን ስቲል ግን አሁንም አርሰናል ኢምፕሩቭ ማድረግ ያለበት የሊቨርፑል አይነት አሸናነፍ ቢሆን የሚያሸንፍ አምስት ጨዋታ ሊቨርፑል እንዳሸነፈበት አይነት ቢሆን ኖር አርሰናል የሚያሸንፈው ይህንን አሁን ፌም ሞልቼ የተናገርኩትን ነገር ለመናገር ልቸገር ይችላል። አሁን ግን አይ ዶን ቲንክ። ቡካዮ ሳካ ግን እንደ ተጫዋች በቡድን ውስጥ በጣም ትልቅ ተጽዕኖ እንደሚፈጠር ሰው የተናገረው ነገር ግን ልክ የእሱን ሀሳብ አልቃወምም። እኔ ያ ሪስፖንሲቢሊቲ የለብኝም አንተ የለብህም ልክነችም የለብህ እሱ ግን አለበት። ለዛ ነው ቅድም ተጫዋቾቹም አሰልጣኙም የሚል ነገር ያነሳ ነው እሱ የሚናገረው። የሚያዝያ ወር ላይ ነው በቃ፣ ስለ ዋንጫ ለመነጋገር የበለጠ ምቹም የሚሆነው ወይም በእርግጠኝነት ልባችንን ሞልተን የምንናገረው በሚያዝያ ወር ላይ ነው እንጂ አሁን ገና ነው። ግን ግን ከመቼውም ጊዜ በላይ አርሰናል ጠንካራ መሆኑን ይሰማኛል ላውቃለሁ፣ ብሏል። በዚህ አሁን ባላቸው አሁን ባለው የቡድን ስብስብም የጨዋታ ሂደትም ላይ በጣም እንደሚተማመን እና ጥንካሬው እንደሚሰማው ተናግሯል ስለዚህ የቡካዮ ሳካ የራሱ ትክክለኛ ኃላፊነቱ የሚጠይቀውን አይነት አስተያየት ነው የሰጠው። ግን አሁን ካሚንግ ጌምስ አሉ አለ። ለምሳሌ ሊቨርፑል ከአስቶን ቪላ ና ከማንቸስተር ሲቲ ጋር ነው የጨዋታው። የአርሰናል ደግሞ በአንጻራዊነት ቀለል ያሉ ጌሞች ናቸው። ከእነዚህ ጨዋታዎች በኋላ በአርሰናል ና በሊቨርፑል መካከል የሚኖሩ የነጥብ ልዩነት ከሰባት ይልቅ ወደ አስራ ሶስት ቢሰፋ ከዛ በኋላ ሀያ ሰባት ጨዋታ ነው የሚቀረው ሳምሪ የሚሆነው አይታወቅም ትኛለች መተሽ ሊቨርፑል ሊደርስ ይችላል ብለሽ እኮ አይታ አዎ እላለሁ ያለሽ። አሁን አስራ ሶስት ም ሆኖ አዎ እላለሁ። ገና ነው። አሁን እኔ እንደ አርሊ ነው ብዙ ነገር እየተባለ ያለው እና ሊቨርፑል ለምን የሚሻሻልበት እድል አለ ብዬ አሁንም ቢሆን እምነት አለ። ችግሩ ምንድ ነው? ሊቨርፑል አይሻሻልም አላልኩም እ እኮ ሊቨርፑል ይሻሻላል። ግን የነጥብ ልዩነቱ ከሰፋ አስራ ሶስት ከሆነ በኋላ ምስቲል ኪፕ ሆፒንግ ማለት ከባድ ነገር ነው ምልሽ እንትኑ ነው የሚታይ ነው ሊቨርፑል ከዛ በኋላ ምንም ሳይሳሳት አርሰናል ከዛ በኋላ አምስቴ እንዲሳሳት እጠብቃለሁ ይሆናልም እያልሽ ነው የሚገርመው አርሰናል አምስቴ በግድ ይሳሳትሽ ችግር የለው ሊቨርፑል ከዛ በኋላ በአስራ አንድ ጨዋታ ስድስቴ የተሸነፈን ቡድን በሀያ ሰባት ጨዋታ ምንም አይሸነፍም ብዬ እንዴት ነው የምገምተው ጤነኛ ነኝ እንዴ እንደዛ ብዬ ከገመት አርሰናል ይሳሳት ችግር የለው ነሽ፣ አምስቴ ይሳሳት። ይሄ በድንገት ሀያ ሰባት ጨዋታ ያሸንፋል? ያ ካልሆነ አርሰናል አይደርስማ። ከባድ ነው እኮ አስራ ሶስት ነጥብ ልዩነት። ወይዚህስ በጣም መቸገር ውስጥ ሆነው፣ እነዛ ደግሞ በዚህ ብርታት ውስጥ ሆነው። ለነገሩ የሊቨርፑል ሰዎችም እኮ አሁንም እራሱ ተስፋ ቆርጠዋል። አይ ተውት በቃ ይሄ ትራንዚሽኑ አሁን ነው የጀመረው፣ የአርሰናሉ ትራንዚሽን ከሄርገን ክለብ ወደ አርሰናል አሁን ነው የጀመረው። ምናምን አይነት ነገር ውስጥ ገቡ ዘንድሮ በዚህ አይነት ነገር ፕሪሚየር ሊጉንም ቻምፒዮንስ ሊግንም ልናሸንፍ አንችልም ምናምን ብለዋል። ልልሽ ፈልግ አድማጮችን በዚህ ላይ አስተያየት ቢሰጡበት በጣም ደስ ይለኛል። ምን ትላላችሁ እናንተ? ኮሜንት ማስቀመጫው ቦታ ላይ የራሳችሁን ሀሳብ ግለጹልን። እናመሰግናለን፣ አብራችሁን ስለነበራችሁ። መልካም ቀን እንዲሆነላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።